ወርቅ የተሰራው መጸዳጃ በ12 ሚሊዮን ዶላር ተሸጠ የሚል አጃኢብ የሆነ ጽሁፍ ይዞ ወጥቷል። ቢቢሲ ወደ እናንተ ይዤ እመጽቻለሁ። አሰላሙ አሌይኩም ወረሕመቱላሁ ወበረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደመጣሁት መረጃ እናመራለን። በወርቅ የተሰራው መጸዳጃ በ12 ሚሊዮን ዶላር መሸጡ ታወቀ። መጸዳጃውን የገዛው በአሜሪካዊው ሮበርት ሪፕሊ የተመሰረተው ብሊቭ ኢት ኦር ኖት ተቋም ነው። አሜሪካ የተሰኘው መጸዳጃ በጣሊያናዊው አርቲስት ማውሪዚዮ ካቴላን የተሰራ ነው። አገልግሎት የሚሰጠው መጸዳጃ በ101.2 ኪሎ ግራም፣ ባለ 18 ካራት ወርቅ የተሰራ ነው። የመጀመሪያው ተመሳሳይ መጸዳጃ ኒውዮርክ በሚገኘው ጉገንሃይም ሙዚየም በ2016 በሕዝብ መጸዳጃ ቤት ተገጥሞ የቆየ ቢሆንም ከሶስት ዓመታት በኋላ ከኦክስፎርድ ሻየር ቤተ መንግስት መሰረቁ ተገልጿል። ሁለተኛ የወርቅ መጸዳጃ መኖሩ ይፋ ከሆነ በኋላ ማክሰኞ ዕለት በኒውዮርክ ከተማ ሶቴቢ በተሰኘው የአጫራች ድርጅት ለገበያ ቀርቧል። 101 ኪሎግራም የሚመዝን መጸዳጃ ቤት አንድ ተጫራች ብቻ ማግኘቱ ታውቋል። የመነሻ ዋጋው የሚወሰነው በወርቅ ትክክለኛ የገበያ ዋጋ ማለትም በ10 ሚሊዮን ዶላር እንደሆነ አጫራቹ ተናግሯል። በታዋቂው የአሜሪካ ተቋም ሪፕሊስ ብሊቭ ኢት ኦር ኖት እንደተገዛም ገልጿል። ተቋሙ በኢንስታግራም ገጹ ላይ በደስታ እንጠቀመዋለን ሲል በመጻፍ ገዢው መሆኑን ገልጿል። የመዝናኛ ተቋሙ በዓለም ዙሪያ የተለያዩ እንግዳ ነገሮችን ጨምሮ የውሃ መዝናኛ መዝህቦችን በማቅረብ ይታወቃል። ታዋቂዋ ኪም ካርዳሽያን የማርሊን ሞንሮ ንብረት የሆነውን ቀሚስ እንድትለብስ በመፍቀድ በ2022 የመገናኛ ብዙሃን መነጋገሪያ ሆኖ ነበር። እንግዶች የወርቅ መጸዳጃውን እንዲጠቀሙ ለመፍቀድ የሚያስችሉ አማራጮችን እየመረመሩ እንደሆነ ተገልጿል። እንዲህ አይነቱ አጋጣሚ ትልቅ እቅድና ሁሉም ነገር በትክክለኛ አቅጣጫ እንዲሄድ ለማረጋገጥ ድፍረት ይጠይቃል ሲል ሪፕሊ አክሏል። የሥነ ጥበብ ሥራው ለካቴላን ሁለተኛውን ከፍተኛ ዋጋ ያስመዘገበ ጨረታ ሆኖ ተጠናቋል። ሂትለር ተንበርክኮ የሚታይበት ሥነ ቅርጹ በ2016 በ17.2 ሚሊዮን ዶላር ተሽጧል። የመጀመሪያው መጸዳጃ ቤት በጉገንሃይም በነበረበት ወቅት ከመቶ ሺህ በላይ ሰዎች እንደተጠቀሙበት ይገመታል። እንደ አውሮፓውያን አቆጣጠር መስከረም 14 2019 አምስት ሰዎች በብሌንሃይም ቤተ መንግስት ገብተው 48 ሚሊዮን ፓውንድ የሚያወጣውን የወርቅ መጸዳጃ ሰርቀው በቮልስዋገን መኪና መለጡና ከዚያ በኋላ የነበረው የፍርድ ሂደት በዓለም ዙሪያ መነጋገሪያ ሆኖ ነበር። በ2024 የ40 ዓመቱ ጀምስ ሺን በስርቆትና በወንጃል የተገኘ ንብረትን በማዘዋወር ጥፋተኛ መሆኑን አምኗል። የ39 ዓመቱ ማይክል ጆንስ በበኩሉ በመጋቢት ወር በስርቆት ጥፋተኛ ተብሏል። ሁለቱም በያዝነው የፈረንጆች አመት መጀመሪያ ላይ ታስረዋል። የ36 አመቱ ፍሬዶ የወንጀል ንብረትን ለማዘዋወር በማሴር ጥፋተኛ ሆኖ በመገኘቱ የእስር ቅጣት ተፈርዶበታል። ብርታቶች የቪዲዮውን ላይክና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ።